ሶፊና ፉፉ እንኳን ደስ አላችሁ። ኢሊሊሊ ብለናል፣ አልፍ መብሮክ ብለናል። አዎ አንዱኑ አንዱኑ ያምርባችኋል። በቃ አሁን ነው ሶፊ ሰው ያገኘችው ማለት ነው። ፉፉም አሁን ነው ሰው ያገኘው። ደስ ብሎኛል። ሆነ ለመናገር ደስ ብሎኛል፣ ደስ ብሎኛል። ደግሞ ቶፊቅ ራሱን ባጠፋው ጥፋት እንግዲህ አሳሰር ነው ብለዋል። ስለታሰረም ደግሞ የቶፊቅ ወንድም ይቅርታ ጠይቆ ነበር። ይቅርታ ግን እየተቀበሉት አይመስለኝ። ይቅርታ ተቀበሉ ምን ነካቸው? ረተው ተው ፊቴ፣ ለቶፊቅ ማለት ነው። ምንም ቢሆን ምንም ቢያጠፋ ሰው ይቅርታ ካለ ይቅርታ መቀበል ፋንታችሁ መሰለኝ። አሰላሙ አሌይኩም ወረመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ማን ናችሁ? ሰላማችሁ ይብዛ። ሰላም ለእናንተ፣ ሰላም ለሀገራችን ይሁን። ውድ ቤተሰቦች ድንቅዬ ወቼ ውርቅዬ ወቼ ውድድርን ማረጋቸው ላይ ከምታረጉኝ የምታበረታቱኝ አመሰግናለሁ። ጀዛ ከላይ ኸይረን ብያለሁ። ዛሬ መጣው ፉፉና ሶፊ አንድ ላይ በመሆናቸው ምን ተሰማችሁ እናንተ? እኔ በጣም ደስ ብሎኛል። እውነት እውነት ከመቶ እጥፍ ድርብ ከቶፊቃ ከምትሆን እኔ ከፉፉ ጋር ብቶ ደስ ይለኛል። ፉፉ የዋ ጥሩ ልብ ነው ያለው። እውነት ለመናገር ቶፊቅ ያለው ስታይል በቃ ቶፊቅና አብርሽ አንድ አይነት ናቸው። እውነት እንግዲህ ወደፊት ይመረመራሉ የአንድ ማባሳ የሆነ እውነት ለመናገር በቃ ቶፊቁም እንደዛ ነው። ሴትን ያቃጥላል ማለት ነው እንደ አብርሽ ስለዚህ ከቶፊክ ጋር ከምትቃጠል ይሄንን የዋ የዋ ነው ፉፉ የዋ እንደ ሴት የሚያለቅስ ስክስቅ ብሎ ለሴት ነው እኮ ሚያለክ ሰው በቃ ለሴት ያለው ክብር አረ በጣም ደስ ብሎኛል ሶፍ አሁን ነው ሰው ያገኘሽው ማለት ነው እንግዲህ ፍቅር አላህ ስብሃነ ወተአላ ፍቅር ይጨምርላችሁ በሃላል እንድትጋቡ ዱአዬ ነው። እንሻአላ ቶፊቅ ያጠፋው ጥፋት ከባድ ቢሆንም ወንድሙ ይቅርታ ጠይቋል። ይቅርታ አርጉለትና ቶፊቅ ይፈታ፣ ይፈታ። ቶፊቅ ዘልዛላ ቢሆንም ይኑር። እስር ቤት ለማንም አይበጅ፣ እስር ቤት ማንንም አያስደስትም፣ ያስከፋል እንጂ በኪፋት አዲኖት ጢፋት። ግን ጢፋት ሰርተዋል አትፍተዋል ሶፍያን ለሞት ነው የዳረጋት ማለት ነው። ስለዚህ ጥሩ አይደለም እንደዚህ ማድረግ፣ ጥሩ አልነበረም ያደረገው ነገር። ግን ይፈታ ብያለው። የወንድሙን ቅርታ ተቀባሎትና ቶፊቅን አስፈቱት ማለት ነው፣ አስፈቱት ሌላው ሌላው እኔ ደስ ብሎኛል፣ ሌል ብያለ እውነት ፉፉን የመሰለ ደግ ወንድም ስላገኘሽ እውነት ደስ ብሎኛል። እውነት ደስ ብሎኛል። ቶፊቅ ቶፊቅ በርበሬ ነው፣ ሚጥሚጣ ነው፣ ቃሪያ ነው። በቃ በጣም ያቃጥለሽ ነበር ማለት ነው። ስለዚህ ቶፊቅ ይቅርብሽ ማለት ነው። ቀርቷል፣ ይቀር አሁን የሚሆነች ሰው አንቺን የሚመጣጠን ሰው እንዳንቺ ሰው አክባሪ ሰው እንዳንቺ ደግሞ ጨዋ ሰው አግኝተሻል። በቃ አሁ ለፍቅር እንዴት ነው የሆነው? እንዴት ነው የተጎዳው? የተጎዳውን ልብ ትጠግኝለታለሽ ብለን ተስፋ እናደርጋለን። እውነት ፉፉ በጣም ነው ያልሆነ ቦታ ከርሞ በጣም ነው የተጎዳው። በጣም ነው ያዘነው። በጣም ነው ያለቀሰው። ፉፉ ብዙ በደል ደርሶበታል፣ ብዙ ችግር ደርሶበታል። ከዛ ሁሉ ችግር ተሻግሮ ለዚህ ስለበቃ ፉፉዬ እንኳን ደስ አለ፣ እንኳን ደስ አለ፣ አልፎ መብሮክ። እንግዲህ ይሄ ይሄ ነገር እውነት ሆኖ ባህላል ተጋብታችሁ ከብዳችሁ ወልዳችሁ እንድናያችሁ እንግዲህ እንጠብቃለን ማለት ነው። እዱዓችን ነው ማለት ነው። እዱዓችን ነው። በቃ ፉፉና ሶፊ አንዱኑ ማለት ነው። አንዱኑ አንዱኑ አንዱ ነው። ይፈታ ቶፊክ ግን ይፈታ ቶፊክ። ለንቺም ቢኖሩ ማይጠቅም ያቃጥለሽ እንጂ ቢሄድም አድጎጅም አይጎዳሽም ማለት ነው። ሄዶ ማይተሽ ዋል ዘና ዝንጥ ብለሽ ናይ ኖር ሽው ማለት ነው። ይሄ ነው ሲኖር ደግሞ በመጣም ሰዓት እንዴት እንዳቃጠለሽ እኛ እናውቋለን ማለት ነው። ስለዚህ ሶፉ ፉፉ ተውፊቅ የሚባል ነገር ከውስጥሽ አውጥተሽ ጣዩና አስፈችውና ይኖርበት አንቺ ምኖርበት ፉፉና፣ አንቺ እንድትጋቡ እንድትፋቀሩ እንድትኖሩ ነው እንፈልገው እንግዲህ በዚህም ልክ አንድ ላይ ሆናችሁ ስለተደሰታችሁ እኔም ደስ ብሎኛል። መብሩክ አልፍ ብያለው። ቀጥሉ ቀጥሉ ቀጥሉ ቀጥሉ ቀጥሉ። ልትወልዱ ልትከብዱ ልትዳሩ እንድናያችሁ እንሻ፣ አላህ በዝነላይ ከሪም ብያለው። አደርሶልኝ ሶፊና ፉፉ ይጋቡ ይጋቡ ይውለዱ ይክበዱ ብያለሁ። ተውፊቅን ይፈታ ወንድሙ እጁን ዘርግቶ ጎንበስ ብሎ በእግርሽ ወጥቆ ይቅርታ አድርጉለት ብሏል። ተቀበሉ ይቅርታው ማለት ነው። እንሻላ ተቀበላላችሁ ብዬ ተስፋ አደርጋለሁ። ቶፊቅ ይፈታል ብለን እንጠብቀዋለን። ቶፊቅ እንዳብርሹም የዋ በመሆኑ ከዛም ከዛም ከዛም ከዛም እያተረማመሰ ጮጋራ ከሚሊጥሽ እንግዲህ ከፉፉ እየጨዋጋ ኑሬ ማለት ፉፉ ጨዋ ነው። እውነት ጨዋ ነው። እንዴት ነበር አንቀባሮ አንቀባብሮ ታማኝ ሆኖ ያዛት የነበረው ፍቅር። በቃ ኪደዋለች ማለት ነው። እንግዲህ አንቺን ደግሞ ብቅ ብለሻል። ውለዱ ኪበዱ ብያለሁ። ሰላማችሁ ያብዛልኝ። የነበረን ቆይታ ጨርሰናል። ሲቀጥል ሲቀጣጥል በአዲስ ነገር ከችንላለን። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ውድድ ውድድ ነው ማረጋችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ መልካም ምሽት አዳርም ጭምር። እስከሚመሽም አዲስ ነገር ከመጣ ከችላለሁ ከችላለሁ እኔ ጠፍቻ ቅለው አቃለሁ። እቅርታ ከቅርታ የገባችሁ አበረታት። ላይክ አርጉ፣ ሼር አድርጉ፣ ሰብስክራይ አርጉ።